ሰላም ጤና ይስጥልኝ። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለዕለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የሶሎዳ ሚዲያ አባል የሆነው የቀድሞው ፈንቅል የወጣቶች እንቅስቃሴ አመራር የነበረው፣ የሰላማዊ ትግል ደጋፊ፣ የምናከብረው ወንድማችን ሚኪ ተስፋይ ከእህታችን ወይዘሪ ዳናይት በሪሁ ጋር በዛሬ ዕለት የጋብቻ ስነ ስርዓት ፈጽመዋልና፣ በሶሎዳ ሚዲያ ስም እንኳን ደስ አላችሁ፣ እግዚአብሔር ትዳራችሁን ያጽናላችሁ እያልን መልካም ምኞታችን እንገልጻለን። የትግራይ ክልል ዳኞች ማህበር በማካሄዳቸው የፍርድ ሂደቶች ላይ ጣልቃ እየተገባብኝ ስለሆነ ለወሰደው እርምጃ ተጠያቂው የክልሉ ጊዜ አስተዳደር ነው ሲል አስታወቀ። የትግራይ ክልል ዳኞች ማህበር ትናንትና ግንቦት 9 2017 ዓ.ም በሰጠው ወቅታዊ መግለጫ የዳኞች ደህንነት አሁንም ሊጠበቅ ይገባል፣ የህግ የበላይነት መከበር አለበት። ፍርድ ቤቱ ሶስተኛው የመንግስት አካል ሲሆን በህገ መንግስቱ የተቋቋመ ነጻና ገለልተኛ የመንግስት አካል ነው። ይህ በትግራይ ክልል ህገ መንግስት አንቀጽ 62 ንዑስ አንቀጽ 1 የብሔራዊ ክልሉ ነጻ የዳኝነት ስርዓት የተቋቋመው በዚህ ህገ መንግስት እንደሆነ ተደንግጓል። በህገ መንግስቱ አንቀጽ 64 ንዑስ አንቀጽ 2 እና ንዑስ አንቀጽ 3 መሰረት በየደረጃው ያለው የዳኝነት አካል ከማንኛውም የመንግስት አካልና ስልጣን ተጽዕኖ የጸዳ ነው ተብሎ ተቀምጧል። ይህ ህገ መንግስታዊ ድንጋጌ የሌሎች የመንግስት አካላት ማክበርና መከበሩ ማረጋገጥ ግዴታ ነው። ይህም ሆኖ በዳኞች ላይ ጫናና ጣልቃ ገብነት ሲደረግ ቆይቷል። የትግራይ ክልል ፍርድ ቤቶች አሁንም እየሰሩ ያሉት የትግራይ ህዝብ ፍርድ ቤቶች ፍትህ የሚያረጋግጥበት ተቋም ነው ብለው ስለሚያምኑ እንጂ ፍርድ ቤቶች ሶስተኛ የመንግስት አካል ናቸው ብሎ መንግስት ስላመነና ከለላ ስለሰጣቸው አይደለም። በአሁኑ ሰዓት የትግራይ ክልል ዳኞች የደህንነት አደጋ ስለገጠማቸው መፍትሄ እንዲደረግላቸው ጠይቀናል። ነገር ግን በትግራይ የሚመለከተው የመንግስት አካል ለፍርድ ቤትም ሆነ ለዳኞች ተገቢውን ትኩረት ባለመስጠቱ የመፍትሄ ሀሳቦች አላቀረበም። ለዚህም ምሳሌ በግንቦት 8 2017 ዓ.ም በሟች ወይዘሪት ዘውድ ሀፍቱ የወንጀል ችሎት በመቀሌ ከተማ ማዕከላዊ ፍርድ ቤት የተፈጸመው የጸጥታ ተግባር በችሎት የተቋረጠው ዳኞችና አቃቢ ህጎች አስቸጋሪ ሁኔታ ውስጥ በመሆናቸው ዳኞች የግል ደህንነታቸው ለማረጋገጥ ተገደው ጥገኝነት እንዲጠይቁ ተደርገዋል። የክልሉ ጊዜያዊ መንግስት ለዚሁ ጉዳይ በትሎ እልባት ካልሰጠው ለሚወሰደው የዳኞች ውሳኔ ኃላፊነቱን ራሱ ጊዜያዊ አስተዳደሩ ይወስድበታል ብለን አጥብቀን እንገልጻለን። የጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት ከሚያዝያ 6 2017 ዓ ም ጀምሮ ከኃላፊነታቸው የተነሱ ሲሆን እስካሁን የተሾመ ምንም አይነት ኦፊሲያል አመራር የለም። ስለዚህ የጠቅላይ ፍርድ ቤት አመራሮች በተቻለ ፍጥነት ስራቸውን እንዲጀምሩ እንጠይቃለን ሲል ማህበሩ አስታውቋል። ማህበሩ ይህንን መግለጫ ለማውጣት የተገደደው ሰሞኑን በተካሄደው የዘውድ ሐፍቱ ግድያ ወንጀል የተጠረጠሩ ወንጀለኞች ጥፋተኛ በማለት የመቀሌ ከተማ ማዕከላዊ ፍርድ ቤት የሞት ቅጣት ፍርድ በሰጠው ብይን ላይ የገዳዩ እህት የሆነችው የክልሉ ፖሊስ ኮሚሽን ቢሮ ምክትል ኮሚሽነር የሆኑት ሚስት ፍርድ ቤቱን በማወኳ ምክንያት የፍርድ ሂደቱ በመቋረጡ ምክንያት እንደሆነ ገልጸዋል። በሰሜናዊ ምስራቅ ናይጄሪያ ቦርኖ ግዛት በዚህ ሳምንት ታጣቂዎች በፈጸሟቸው ጥቃቶች 23 ገበሬዎችና አሳ አጥማጆች መገደላቸው ተገለጸ። በጥቃቱ ከተገደሉት በተጨማሪ ሌሎች በርካቶች ታግተው መወሰዳቸው የጸጥታ ምንጮች እና የአካባቢው ነዋሪዎች ተናግረዋል። ጥቃቱ በግዛቲቱ ማላም ካራንቲ በተባለች ቀበሌ ባለፈው ሐሙስ ጠዋት መድረሱን ከነዋሪዎች መረዳቱን ያመለከተው ሬተርስ የዜና ምንጭ የናይጀሪያ ጦር ቃል አቀባይ ስለ ጉዳዩ ለቀረበላቸው ጥያቄ መልስ አለመስጠታቸውም ገልጸዋል። አንድ የአካባቢው ነዋሪ ለዜና ምንጩ በስልክ እንደተናገሩት በእለቱ ታጣቂዎቹ ወደ መንደሯ ዘልቀው በመግባት ገበሬዎችና ሳጥማጆችን ካንድ ቦታ በመሰብሰብ 23ን ገድለዋል ብለዋል። እንደ ነዋሪዎቹ ከተገደሉት ውስጥ አብዛኛው ባቄላ አምራች ገበሬዎች ናቸው። የአካባቢው ነዋሪዎች የሟቾችን አስክሬን ወስደው ለመቅበር ያደረጉት ሙከራ በታጣቂዎቹ በመከልከላቸው እንዳልተሰካለቸውም ገልጸዋል። በአካባቢው የመንግስት የጸጥታ ኃይሎች የታጣቂ ቡድኑን እንቅስቃሴ መክታታቸው ቢያሳውቁም ባለፈው የሚያዝያ ወር በቦሮነ ግዛት ቦኮ ሀራም ጥቃቱን ዳግም ማጠናከሩን የግዛቲቱ አስተዳዳሪ አስታውቀው ነበር። ናይጄሪያ ከቦኮ ሀራም እስላማዊ ታጣቂ ቡድን ጋር የምታደርገው ፍልሚያ ዓመታትን ቢያስቆጥርም አንዴ ጋብ አንዴ ቀዝቀዝ እያለ ደብ አፋሳሽነቱን ቀጥሏል። ሰላሳ አራተኛው የአረብ ሊግ ስብሰባ ዋነኛ ትኩረቱ በጋዛ ላይ አድርጎ ይካሄዳል ተባለ። የአረብ ሊግ አባል ሀገራት መሪዎችና ሌሎች አህጉር አቀፍና ዓለም አቀፍ ተቋማት አመራሮች በ34ተኛው የአረብ ሊግ ጉባኤ ለመሳተፍ ኢራቅ ዋና ከተማ ባግዳድ እየገቡ ይገኛሉ። የኳታሩ ኢሚር ሼህ ታሚም ቢን ሃማዳ አልሳኒ፣ የአፍሪካ ህብረት ኮሚሽነር ሊቀመንበር ማህሙድ አሊ ዩሱፍ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ፣ የፊልስጤን ፕሬዝዳንት ማሐሙድ አባስ፣ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እንዲሁም የግብጽ የሶማሊያና የሌሎች ሀገራት መሪዎችም ተወካዮች በስብሰባው ለመሳተፍ ባግዳድ ደርሰዋል። ውይይቱ በዋናነት በጋዛ፣ በሶሪያ፣ በሊባኖስ፣ በሱዳን እና በሌሎች ቀጠናዊ ቀውሶች ላይ እንደሚያተኩር የኢራቅ መንግስት ቃል አቀባይ ለአልጀዚራ ተናግረዋል። የአሁኑ የአረብ ሊግ ጉባኤ የሚካሄደው እስራኤልና ሐማስ የተኩስ አቁም ስምነት ካደረጉ ከሁለት ወራት በኋላ ነው። ለኢሮፓን አቆጣጠር በ1945 በሰባት ሀገራት በግብፅ ካይሮ የተመሰረተው የአረብ ሊግ አሁን 22 አባላት አሉት በአባል ሀገራቱ መካከል ጠንካራ ግንኙነት በማጠናከር ነፃነታቸው፣ ሉዓላዊነታቸውን እንዲሁም የጋራ ጥቅሞቻቸውን ለማስጠበቅ አብሮ መስራት የሊጉ ዋነኛ ዓላማ ነው ተብለዋል። የሩሲያው ፕሬዝዳንት ቪላድሚር ፑቲን እና የዩክሬኑ አቻቸው ቮሎዲሚር ዘለንስኪ ፊት ለፊት ሊገናኙ የሚችሉት ሁለት ሀገራት ስምምነት ላይ ከደረሱ በኋላ ብቻ እንደሆነ ክሬምሊን አስታወቀ። የፕሬዝዳንት ፑቲን ጽህፈት ቤት አቋሙን ያሳወቀው ሞስኮና ኪየቭ ከሶስት አመታት በኋላ ለመጀመሪያ ጊዜ በቱርክ ያደረጉት ቀጥተኛ ንግግር ያለ ውጤት ከተበተነ በኋላ ነው። በኢስታንቡል በተደረገው ንግግር የተኩስ አቁም ላይ ከመደረሱ በፊት ዩክሬን ከዶኔትስክ ዛፖሬዣ ሄርሶን እና ሉሆንስክ ግዛቶች ወታደሮቿን ልታስወጣ የሩሲያ ተደራዳሪዎች ቅድመ ሁኔታ ማስቀመጣቸውን አንድ ስማቸው እንዲገለጽ ያልፈለጉ የዩክሬን ባለስልጣን መናገራቸው ሮይተርስ ዘግበዋል። ግዛቶቹ በአብዛኛው ወይም በከፊል በሩሲያ ኃይሎች ቁጥጥር ስር ቢሆኑም የዩክሬን ወታደሮች መልሰው በእጃቸው ለማስገባት አሁንም ውጊያ እያደረጉ ይገኛሉ። አሜሪካ የሩሲያና የዩክራይን ጦርነት ለማስቆም ባዘጋጀችው የስምምነት ረቂቅ ውስጥ እንዲህ አይነት ቅድመ ሁኔታ አላካተተም። የሩሲያ ተደራዳሪዎች አራቱ ግዛቶች እና በጎረጎረሳውያን 2014 ሩሲያ ከዩክሬን በኃይል የገነጠለቻትን ክሬሚያ የሩሲያ ለመሆናቸው ዓለም አቀፍ እውቅና እንዲሰጥ፣ ዩክሬን ገለልተኛ ሀገር እንድትሆን፣ ጅምላ ጨራሽ የጦር መሳሪያ እንዳትታጠቅ የሚል ቅድመ ሁኔታዎች ጭምር ማቅረባቸው ባለስልጣኑ እንደተናገሩ ሮይተርስ ዘግበዋል። የሩሲያ ተደራዳሪዎች የፕሬዚዳንት ቮሎዲሚር ዘለነስኪ መንግስት አጋሮች ወታደሮቻቸውን በዩክሬን እንዳያሰፍሩ እና በግጭቱ የሚሳተፉ ሁሉም ወገኖች በጦርነት ለደረሰው ጉዳት ካሳ እንዳይጠይቁ ጭምር ቅድመ ሁኔታ አቅርበዋል። የሩሲያ ተደራዳሪዎች አቀረቡት ስለተባለው ቅድመ ሁኔታ የተጠየቁት የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ ንግግሮቹ ከመጋረጃ ጀርባ መካሄድ ስላለባቸው በጉዳይ ላይ አስተያየት እንደማይሰጡ ተናግረዋል። ንግግሩ ከተደረገ ከአንድ ቀን በኋላ ሩሲያ በሰሜናዊ ዩክሬን በምትገኘው ሱሚ የተባለች ግዛት ሲቪሉ ሰዎች በጫና አውቶቡስ ላይ በፈጸመችው ጥቃት ቢያንስ ዘጠኝ ሰዎች መገደላቸው የዩክሬን ባለስልጣናት አስታውቀዋል። በጥቃቱ ሌሎች አምስት ሰዎችም ተጎድተዋል ብለዋል። ፕሬዚዳንት ቮሎዲሚር ዘለንስኪ በሱሚ በሩሲያ የድሮን ጥቃት የተገደሉት በሙሉ ሰላማዊ ሰዎች እንደነበሩ አስታውቋል። ጥቃቱ ከተፈጸመ በኋላ ትላንት እንደማንኛውም የዚህ ጦርነት ቀናት ተኩስ የማቆም እድል ነበር፣ ያሉት የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ መግደል የመቀጠል እድሉን ብቻ ይዛ ቀጥላለች ሲሉ ተችተዋል። ዘለንስኪ ያለ ጠንካራ ማዕቀብ በሩሲያ ላይ ጠንካራ ጫና ሳይደረግ እውነተኛ ዲፕሎማሲ አይኖርም በማለት የዩክሬን አጋሮች በሩሲያ ላይ ማዕቀብ እንዲጥሉም ጥሪ አድርገዋል። ቻይና በአውሮፓ ፓርላማ አባላት ላይ የጣለችውን ማዕቀብ ልታነሳ ነው። ቻይና በአውሮፓ ፓርላማ አባላት እና በሰብአዊ መብት ኮሚቴ ላይ የጣለችውን ማዕቀብ ለማንሳት መወሰኗን የፓርላማው ፕሬዚዳንት ሮቤታ ሜት ሶላ ተናግረዋል። ነገር ግን በአንድ የጀርመን የአውሮፓ ፓርላማ አባል ላይ የተጣለው ማዕቀብ ሳይነሳ እንደሚቆይ ነው የተገለጸው። ቻይና እንደ አውሮፓውያን አቆጣጠር በህዳር 2021 በሺንጂያንግ የሰብአዊ መብት ጥሰት አድርሳለች በሚል በአውሮፓ ሕብረት ለተጣለባት ማዕቀብ ምላሽ አምስት የአውሮፓ ፓርላማ አባላትን ጨምሮ በአስር የአውሮፓ ግለሰቦችና አራት አካላት ላይ ማዕቀብ መጣሏ ይታወሳል። እነዚህ የቻይና ማዕቀቦች ኢላማ ያደረጉትም ግለሰቦች ወደ ቻይና ሆንግ ኮንግ እና ማካው እንዳይገቡ እንዲሁም እነሱና ተጓዳኝ ድርጅቶቻቸው ከቻይና አካላት ጋር የንግድ እንቅስቃሴ እንዳያደርጉ መከልከልን ነበር። የአውሮፓ ፓርላማ ፕሬዚዳንት ሮቤታ ሜትሶላ ከቻይና ጋር ያለን ግንኙነቱ ውስብስብና ዘርፈ ብዙ በመሆኑን ምርጡ መፍትሄ ተሳትፎና ውይይት ነው ሲሉም ተናግረዋል። በሌላ በኩል የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጉኡጂያኮን ቻይና ከአውሮፓ ጋር የተሻለ የንግድና የፖለቲካ ግንኙነት እንደምትፈልግ በመናገር የአውሮፓ ሕብረት ሕግ አውጪዎችን ቻይናን እንዲጎበኙ